በስድስት ሜትር የተሰራ ቆንጆ ሽፎን ነው። ደመቅ ያለ ፈካ ያለ ከለር ለምትፈልጉ እንዲህ ያደምቃቸዋል። እነዚህ ደግሞ ሳተን ጨርቆች ናቸው። ሳተን አሁን ላይ ፋሽን ነው። የሳተን አይነት ብዙ አይነት አለው። ይሄ ቆንጆ ሳተን ነው። ፐርፕሎ ያምራል፣ ግሪኖ ያምራል፣ ፒንኮ ያምራል። አሁን ፋሽን ናቸው። እነዚህ ከለሮች ደግሞ እጅግ በጣም አዲስ ፋሽን የሆኑ ሽፎኖች ናቸው። በስካርፕ ይለበሳል። አሁን ደግሞ የሽፎን ስካርፕ ወይም እንደዚህ አይነት ልብስ ስካርፕ ፋሽን ሆኗል። እነዚህ አይረግፉም። ድሮ እንደዚህ አይነት ነገር የሚረግፍ ነበር የሚመጣው። አሁን አብሮ የተሰፋን አብሮ የተጣበቀን ምንም አይነት የሚረግፍ ነገር የለም። ከመግቢያና ከርዕሱ እንደተመለከታችሁት እንግዲህ የሽፎን አድናቂዎች፣ ለባሾች፣ ዘናጮች እስከ መጨረሻው ካያችሁ የተመረጡ አልባሳት ታገኛላችሁ። እስከ ፍጻሜ አብራችሁን ቆዩ። የሚያማምሩ ሽፎኖች ይዘንላችሁ ቀርበናል። እንደምታዩት እኔ ማምሮብኛል በሽፎን እጅግ በጣም ነው የሚያምረው። እንደምታዩት ይሄ በስድስት ሜትር የተሰራ ቆንጆ ሽፎን ነው። ደመቅ ያለ ፈካ ያለ ከለር ለምትፈልጉ እንዲህ ያደምቃቸዋል። ለጠይም ለቀይም ሰው ጥቁር ከለር ላለን ሰዎችም ይሆናል። ለሁሉም እጅግ በጣም ነው የሚያምረው። ከስፌቱ ከእጁ ከወገቡ በሰውነት ልክ ነው። ይኔ ከኋላ ማሰር ያለው፣ ልካችሁን በደንብ የምታውቁት ከሆነ እንደዚህ ይሰራላችኋል። ልካችሁን ትንሽ የምትጠራጠር ከሆነ ከጀርባ ላስቲክ አድርገን እንልክላችኋለን። እንዴት እንደሚያምር እዩት። በሚያምር ነጠላ አድርገን ስድስት ሺህ ብር ነው። ኦርደር አድርጉት። ወደ ቀጣዮቹን እንሄዳለን። እኔ የለበስኩትና ይሄ ልብስ ከለር ነው የሚለያየው። በጣም ነው የሚያምረው። ይሄ ሰማያዊ ከለር ነው። አሁን ፋሽን ናቸው እነዚህ ከለሮች። ደግሞ እጅግ በጣም አዲስ ፋሽን የሆኑ ሽፎኖች ናቸው። ሽፎን ከላይ ከላይ ፋሽን ፋሽን መልበስ ደስ ይላል። ለምን? በየጊዜው አዳዲስ ሽፎን ስለሚመጣ ከወቅቱ ጋር የሚሄድ ሽፎን እንደዚህ። አሁን ደግሞ ደመቅ ያለ ሽፎንና ሳተን ሽፎኑ ፋሽኑ በጣም ነው የሚያምሩ ማቴሪያል ላቸው። ራሱ በጣም ቆንጆ ነው። እጅግ በጣም ቆንጆ ነው ማቴሪያሉ። እንዴት እንደሚያምር እዩት በጣም ቆንጆ ነው። አሰፋፉ ደግሞ ይሄ ነገር እንደ ልብ ቅርጽ አድርገን ላስቲክ አለው ከዚህ እንደዚህ ፋሽን ለምትፈልጉ እንደዚህ ከላይ ደግሞ እንደዚህ አድርጋችሁ መልበስ ትችላላችሁ። እንደዚህም መሆን ይችላል ከፈለጋችሁ። ከፈለጋችሁ ደግሞ እንደዚህ ማድረግ ትችላላችሁ። እንደፈለጋችሁ ተሰፍተው ስድስት ሺህ ብር ነው። ይሄ አሰፋፉ በጣም ያምራል። አንቺ እንደፈለግሽ ስላለችኝ እንደዚህ ነገር ነው የምትወደው ስረዳት ካዘዘችኝ አንፃር እንደዚህ አርጌ ሰርችላታለ። እጅግ በጣም ተወደዋለች። ከፈለገች እንደዚህ ታደርገዋለች። በሁለቱም በፈኩል ከፈለገሽ እንደዚህ ይወርዳል። የስፌት ስታይል በምትልቁት እንሰራላችኋለን። ይሄ ቆንጆ ሽፎን፣ አሁንም የዚህ ሶስተኛ ከለሩ ነው። ይሄ ደግሞ ብግሪ ነው። ይሄ ሰማያዊ ነው። ይሄ ግሪ ነው። ይሄ ደግሞ ወደ ቀይም ወደ ኦሬንጅም ይሄዳል። ይሄ ደግሞ እንዴት እንደሚያምር ስፌቱ። በጣም የሚያምረው እጀ ሙሉ ነው። እጁ ላስቲክ አለው። ከዚህ ጋር አራት ማዕዘን ስንጥቅ አርገን የሰራንላቸው፣ ከዚህ ጋር ትታሰራለች። ይች ነገር እንዲታስሯታላቸው ስትታሰር በጣም ታምራለች። ይህ እነዚህ ለወጣቶች ነው የሚሆኑ በአብዛኛው በጣም ነው የሚያምረው። እዚህ ጋር ወገብ ላይ ቅድ ናት እንደምታዩት እንደ አይን ቅድ ነው ክፍተት ያደረግንላቸው እንደዚህ ፈልጋ ነው። በጣም ነው የሚያምረው። እዚህ ጋር የምትታሰረው ስታይል እዚህ ጋር ስፌቱ በጣም ነው የሚያምረው። አንድ ሸንሽን፣ ሁለት ሸንሽን ማድረግ ትችላላችሁ። እንደዚህ ወጥ የሆኑ ከለሮች ለሁለቱም ይመቻሉ። ሁለት ከሽከሽም አንድ ከሽከሽም ይመቻሉ። ለሁለት ከሽከሽ የማይመቻሉ እነሱ ደግሞ ወርቃማ ከስር እንደፈርጥ የተተከለባቸው እነሱ ለሁለት ከሽከሽ አይመቹም። እነዚህ ግን አንድም ሁለትም ሆኖ መሰፋት ይችላል። የውስጥ ከሽከሽ፣ የውጭ ከሽከሽ የሚባላለ ፈንድሻ የሚባላለ በምትፈልጉት መልኩ ተሰፍቶ ስድስት ሺህ ብር ነው። ይሄ ሰፊ ነው፣ ሰፊ ነው ሽፎኑ። እንደዚህ አሳምረን ሰርተን ስድስት ሺህ ብር ነው። እጀሙሉ ሙሉ ነው ይሄ። እጅ ስታይል፣ የአንገት ስታይል እናንተ በምትወዱት መልኩ። ይሄኛው ደግሞ ከነዚህ ሽፎኖች ወጣ ይላል። በጣም ነው የሚያምረው። ይሄ ደግሞ ኦሬንጅ አለው፣ ቢጫ አለው፣ ቀይ አለው። ይሄም አራት ከለር አለው። ከአራቱ ከለር አንዱ ነው። እንዴት እንደሚያምር እዩት። ይሄም ስድስት ሜትር ነው። እጅግ በጣም ነው የሚያምረው። ይሄ የውስጥ ከሽከሽ ነው የውስጥ ሽንሽና። እነዚኞቹ ደግሞ እኔ የለበስኩት ደግሞ የውጭ ሽንሽና እንደፈለጋችሁ ይሄን ሁለት ዳብል ማስደረግ ትችላላችሁ። አንዴ እንደዚህ ማስደረግ ትችላላችሁ። የውጭ የውስጥ ከሽከሽ ማድረግ ትችላላችሁ። ስትደውሉልኝ አራተኛውን ከለር ላኩልኝ ስል ሶስቱን ከለር ከዚህ ውጭ ያለውን እልክላችኋለሁ። በቴሌግራም፣ በኤሞ፣ በዋይበር፣ በዋትሳፕ ታገኙናላችሁ። ይህን ከለር ከፈለጋችሁት የተለያየ ከለር ስላለው ከለሩን እልክላችኋለሁ ለምትፈልጉ ሰዎች። አሰፋፉ በጣም ነው የሚያምሩ። ኖርማል አሰፋፍ ነው ይሄ። አራት ማዕዘን ነው፣ የውስጥ ከሽከሽ ነው። ከኋላ ማሰር ያለው እንደዚህ ከፈለጋችሁ፣ በላስቲክ ከፈለጋችሁ፣ በማሰሪያ ዋጋው አልቀውለት ስድስት ሺህ ብር ነው። ኦርደር አድርጉት። እነዚህ ደግሞ እጅግ በጣም የሚያማምሩ አበባ አበባ የሆኑ ሽፎኖች ናቸው። በጣም ነው የሚያምሩት። ፐርፕሎ ያምራል፣ ግሪኖ ያምራል፣ ፒንኮ ያምራል። ከአንገቱ ሳያቸው፣ ይሄ እንደ አራት ማዕዘን ቪ ነው። ያው የሽፎን ስለሆነ በጣም ስንጠቅ አይለም። እንዴት እንደሚያምር ዩትስ። በጣም ነው የሚያምረው። በሰውነት ልክ ነው አንድ ሽንት። ይሄ ደግሞ ፈንድሻ ነው። ከሽከሽ ሳይሆን ፈንድሻ ነው። ፈንድሻ ማለት እንደዚህ ነው ከሽከሽ ሲሆን ደግሞ ሌላ ነው አሳያችኋለሁ ይሄ በፈንድሻን የተሰፋ እጅግ በጣም ያምራል እጁ ደግሞ እንዴት እንደሚያምር እዩት እጁ የሚታይ ከሆነ በደንብ በጣም ነው የሚያምረው እጁ እጁ እንደ ጥላቅድ ጣል ያለ ነው እጅግ በጣም ነው የሚያምረው እጁ ከጀርባ ላስቲክ አለው ይሄ ከጀርባ በሰውነት ልክም በላስቲክም ትችላላችሁ እጅግ በጣም ነው የሚያምረው የሚያምር ሽፎን ነው ዋጋው ተመሳሳይ ነው ስድስት ሺህ ብር ናቸው ሁሉም ሽፎኖች መርጣችሁ ወደ ቀጣይ ሲሄድ ይሄ ደግሞ ፐርፕል ነው በጣም የሚያምር ፐርፕል ነው። በጣም በያምራል። ይሄ በግሩፕ ብትለብሱት የግሩፕ ሽፎናውን በደምብ ስለሚለበስ ተሎ ብታዙት በሰዓት ታገኛላችሁ። ለምን ሽፎን ወዳችሁት ከአንድ ወር በኋላ ከሶስት ሳምንት በኋላ ብትልኩት ላይገኝ ይችላል። ከላይ ከላይ ስለሚሸጥ ሽፎን ምርቱ በአንድ ያልቆ ሌላ ምርት ነው የሚተካው፣ እና ከወደዳችሁት በአንዴ ልካችሁ ልብሱ መያዝ ትችላላችሁ። እንዴት እንደሚያምር ይሄ ደግሞ ከሽከሽ ነው። ይሄኛው ፈንድሻ ነው። ታዩታላችሁ ስፌቱ ልዩነቱ። ይሄ ከሽከሽ ነው፣ ወጣ ገባ ነው የሚለው። ይሄ ደግሞ ፈንድሻ ነው። ከላይ ነው የሚሰፋው። በጣም ነው የሚያምረው። ይሄ ደግሞ አራት ማዕዘን ሆኖ እጁ ግን ተመሳሳይ ነው። ጥላቅድ አይነት ነው። እጁ በጣም ነው የሚያምረው። እጁ በጣም ዝንጥ አድርጎታል። ከኋላ ላስቲክ አለው። ላስቲክ እንዴት እንደሆነ ላሳያችሁ። ላስቲክ እንደዚህ ነው፣ አያችሁት። ሲለበስ እንደዚህ ይለጠጣል። ልካችሁን በደንብ ለማታውቁ ሰዎች፣ ልካችሁን ለምታውቁ ሰዎች ግን እንደኔ እንደዚህ በሰውነት ልክ ማድረግ ትችላላችሁ። ከዛ እንዲህ ስትቋጥሩት፣ ወደ ራሳችሁ ልክ በሰውነታችሁ ልክ ይሆንላችኋል ማለት ነው። አልቆለት ይሄም ስድስት ሺህ ብር ነው። ኦርደር አድርጉት የወደዳችሁትን ከለር። ይሄኛው ደግሞ ግሪን ነው፣ በግሪን ሆኖ ነው። ሰማያዊ ነው ሰማያዊ ነው። ከዛ ይሄን ስፌት ምን ይሉታል? ፓስታ ይሉታል ሰፊዎች። እንግዲህ እንደ ፓስታ ሸንሸንሸንሸን ያለ ስለሆነ ፓስታ ይሉታል። በጣም ነው የሚያምረው። ከኋላ ይሄ ማሰሪያ ያለው ነው። ማሰሪያው ስፈተው እንደዚህ ነው። ስቋጥሮ በደንብ በሰውነት ልክ ይሆናል ማለት ነው። ወደ የምትፈልጉት ልክ ባይዘዋይ ማሰሪያ መደረጉ ማለት እንደ ቀበቶ ነው። ወደ ሰውነታችሁ ልክ ማምጣት ትችላላችሁ። ስትቋጥሩት ማሰሪያውን ወደ ልካችሁ ይቀይራል ማለት ነው። ይሄ ደግሞ ቪ ሆኖ ቪ እንትን ፓስታው ስፌቱ እንደዚህ እንደዚህ የተሸነሸነ ነው። በስፌት በጣም ነው የሚያምረው። ይህም በአራት ማዕዘንም በቪም እንደዚህ ሆኖ አምሮ ይመጣላቸዋል። ይሄ የወገብ ቀበቱ አለው። ይሄ ደግሞ ሌላ ውበቱ ነው። የወገብ ቀበቱ እጁ ጉርድ ነው የፈለገች እጁ ኖርማል ጉርድ ነው። እጁንም ሙሉም ጉርድም እዚ ጃፖኒ ማድረግ ትችላላችሁ። በጣም ነው የሚያምሩት። ሁሉም አልቆላቸው ስድስት ሺህ ብር ናቸው። ኦርደር አድርጉት። እነዚህ ደግሞ ሳተን ጨርቆች ናቸው። ሳተን አሁን ላይ ፋሽን ነው። የሳተን አይነት ብዙ አይነት አለው። ይሄ ቆንጆ ሳተን ነው። ከዚህ ደግሞ ብልጭልጭ የሚላለው የሚነጫጭ ይሄ በጣም ቆንጆ ሳተን ነው። እንዴት እንደሚያምር ያቸው። ለክሪስማስ በቀላሉ ክሪስማስን ላክብር ለምትሉ ይሄ ቀላ ያለ ከለር በግሬን ይሆናቸዋል። ከልጆቻችሁ ጋር ሲለበስ በጣም ነው የሚያምሩት። የህፃኖቹን ደግሞ እንደ ረድሜድ ስፌት እንሰፋላቸዋለን። እንዴት እንደሚያምር ሳተን ልብስ የውስጥ ከሽከሽ ቢሆን ይመረጣል። የውጭ ከሽከሽ ከሚሆን ሳተን የውስጥ ከሽከሽ ያምርበታል። እንዴት እንደሚያምርዩት በጣም ቆንጆ ነው። እነዚህ አልቆላቸው 6500 ብር ናቸው። ሳተኖች ትንሽ ይጨምራሉ ከሽፎኖች አምባሩ ይሄ እንቅ ያለ ነው፣ ኖርማል ሳይሆን ይሄ አምባሩ በተለካችው ሰው ልክ ነው። እጁ እንደዚህ ነው ሲይዝ እንደዚህ ንቅ ነው የሚያደርገው። ይሄ ሸብሸብ ብሎ አምባሯ ከጫፍ ያዝ የምትል ነው። አንገቷ አራት ማዕዘን ነው። በሰውነት ልክ ነው የሰራ ነው። እንደፈለጋችሁ ማሰራት ትችላላችሁ። እሱም ዙሪያም ላስቲክም ማድረግ ትችላላችሁ። ሳተን ልብስ አሁን ፋሽን ነው። ኦርደር አድርጉት ሰርተን እንልክላችኋለን። ሽፎኖች፣ ሳተኖች ግን ቶሎ ቶሎ ስለሚያልቁ በቶሎ ብታዙ ቅድሚያ እንሰጣችኋለን፣ ወይም በተሎ ይደርስላችኋል። አለቃ ትባሉ። ለክሪስማስ ለምትፈልጉ ይሄ ሽፎን ምርጫችሁ፣ ይሄ ሳተን ምርጫችሁ ይሆን ላለው። ወደ ቀጣይ ስንል ደግሞ የሚያምር ግሪን ነው። ይሄ ደግሞ በጣም ነው የሚያምረው። ሁሉም የሚደረግ አይነት ከለር ነው። ጥቁር አለው፣ ግሪን አለው፣ የቅጠል ሥዕል አለው። በጣም ነው የሚያምረው ከለሩ እጅግ በጣም ነው የወደድኩት እኔ። እንዴት የሚያምር ግሪኑ! ደግሞ ጠቆር ያለ ግሪኑ በጣም ነው የሚያምረው። ይሄ ሁለት ከሽከሽ ነው ያደረገው እንዳያችሁት፣ እዚህ ጋ አንድ ከሽከሽ አለው፣ ከዚህ ጋ አንድ ከሽከሽ አለው። ረድሜድ ልብስ ነው የሚመስል፣ ሹፎን ሳይሆን ረድሜድ ቀሚስ ወይም የፈረንጅ ቀሚስ ነው የሚመስለው። አንገቱ አራት ማዕዘን፣ እጁ ኖርማል ነው። ኖርማል ልቅቅል ላለም ለምትፈልጉ፣ እዚህ ጋ ንቅ እንዳይል የምትፈልጉ ኖርማል እጅ ነው እንደምታዩት። አንገቱ ይሄም አራት ማዕዘን ነው። እጅግ በጣም ነው የሚያምረው። በሚያምር ነጠላ እያደረግን ሁሉም ነጠላ አላቸው። እስከ ነጠላው ሳተኖቹ ስድስት ሺ አምስት መቶ ብር ናቸው። ሽፎኖቹ ስድስት ሺ ብር ናቸው። ኦርደር አድርጓቸው። ይሄ ደግሞ እጅግ በጣም የሚያምር የወፍሴሮች አሉት አበባ አለው። እንዴት እንደሚያምር ይሄ የሁለት ከሽከሽ ነው። ከሽከሹ እዚህ ጋር በጣም ነው የሚያምረው። ከሽከሹ እነዚህ ለየት ይላል። እንዴት እንደሚያምር ይሄ እንዳልኳቸው ፓስታ ስፍ ይባላል። በቪ ያለው በአራት ማዕዘን ነው። ይሄ ስፌት ደግሞ ፋሽን ነው። እዚህ ጋር ይገባለታል። ይሄ እንደዚህ ይመጣል። በጣም ነው የሚያምር ስፌቱ። እጅግ ጉርድ ነው፣ ከዛ ቀበቶ አለው። እነዚህ ኖርማል ናቸው ስፌቶቹ። እነዚህ ደግሞ መሀል ላይ የሽፎን ቀበቶ አለው ወይም የሳተን ቀበቶ አለው። ስፌቶቹ ይሄ ፓስታ ስፌት ይባላል። እንደዚህ ቀጥ ቀጥ ነው። በቀጫጭን የወረደ ስለሆነ በቪን ትችላላችሁ፣ በአራት ማዕዘን እንደዚህ ትችላላችሁ። እጅግ በጣም ነው የሚያምረው። ይሄ ደግሞ ፍዝዝ ያለ ዝም ያለ ወደ እርሳስ ከለር የሚሄድ ከለር ነው። በጣም የሚያማምሩ ሳተኖች ናቸው። ኦርደር አድርጓቸው። አሁንም እነዚህ የሚያማምሩ ሳቶኖችና ሌላም ሽፎን ጨምረላቸዋል። እንዴት እንደሚያምር ይሄ ደግሞ በእርግጠኝነት ወዳችሁ እያያችሁ ነው፣ ግን ቻናሉን እስካሁን ሰብስክራይብ አላደረጋችሁም፣ ያው ሳታቁት ማለት ነው። ሰብስክራይብ ማድረጋችሁን እርግጠኛ ሆኑ። ሽፎን ማሳየታችን ቀጥላለን። አብራችሁን ቆይ። ወደ ፐርፕል ልመሄደ ያው የሽፎን ከረላ አንዳንዴ ቀለም የተነከረ ነገር ስለሆነ ትንሽ ያስቸግራል ለመግለጽ እንዴት እንደሚያምር እንደምታዩት። ከስር አንድ ከሽከሽ ነው፣ ከሽከሹ ደግሞ የውስጥ ነው፣ ከውስጥ ደግሞ የስር ነው። እንደዚህ አይነት ስፌቶች ረድሜድ ምን ልብስ ይመስላሉ ሱቅ ላይ የምንገዛቸው አይነት ሽፎ ሆኖች ይመስላሉ። ቀሚሶች ይመስላሉ ማለት እንዴት እንደሚያማምር ይሄ ደግሞ በጣም ያምራል። እንደምታየት ወገቡ ላስቲክ ነው። ስፌታችሁ የምትጠራጠሩና ላስቲክ እንደዚህ ዙሪያ ላስቲክ ለምትፈልጉ ቀጭ እንደዚህ ይሆናል። ተላላፊ ነው። ከተላላፊነቱ ደግሞ እዚህ ጋር ውበቱን የሽፎኑን ውበት ወይም አንገታችሁ ላይ ውበት ለማምጣት እንደዚህ ላስቲክ አስገብተንበታል። እንዴት እንደሚያምር ተላላፊ ነው። ተላላፊ ደግሞ የሚመጣ ስትለብሱት ነው። በጡታችሁ እና በጡታችሁ መሀል እንደዚህ ይመጣል። ከኋላ ስትቋጥሩት ወይም ላስቲኩ ያዝ ሲያደርጋችሁ እንደዚህ ይመጣል። በጣም ነው የሚያምር። እጁ አጭር ሆኖ ላስቲክ ያለው ነው። ላስቲክ ሲኖረው ደግሞ ይሄን ይቺን ነገር ያመጣታል። ታያታላችሁ። እቺ ውበቱ ነው የሽፎኑ ውበቱ ነው። ላስቲኩ እንደዚህ ሲል ይሄን የሆነ ነገር ያስመስለዋል። በጣም እንደዚህ ፈንድሻ ነገር ይሆናል። በጣም ነው የሚያምረው። አልቆለት ስድስት ሺህ አምስት መቶ ብር ነው። በሚያምር ነጠላ አድርገን እንልክላቸዋለን። ኦርደር አድርጉት። ይሄም ሳተን ነው። ይህን ሳተን በጣም ነው የምወደው። በጣም የሚያምር ሳተን ነው። ሳተን ልብስ እራሱ አይመስልም የሆነ ሌላ ልብስ ነው የሚመስለው። በጣም ነው የሚያምረው እንዴት እንደሚያምር ዩት። ይሄንም በውስጥ ከሽከሽ ነው እንዳልኳችሁ። ሳተን የውስጥ ከሽከሽ ነው ሲሰራ ነው የሚያምረው። እንዴት እንደሚያምር ዩት። በጣም ነው የሚያምረው። ሰፊ ነው እንደምታዩት ሲለበስ በጣም ነው የሚያምር፣ እንዴት እንደሚያምር። ይሄ ደግሞ አራት ማዕዘን ሆኖ እንደዚህ ፓስታ ስፌት አድርገናል። ቀበቷለው እንደምታዩት እዚጋ ቀበቷለው። ይሄ በማሰሪያ ነው የተሰራ፣ ከኋላ ማሰሪያ አለው። እጁ ደግሞ ሙሉ ሆኖ ልቅ ላስቲክም አምባርም የሌለው እንደዚህ ወረድ ብሎ ቅቅ ያለ ነው። እጁ እንደምታዩት እንደዚህ ነው። በጣም ነው የሚያምረው አልቆለት። ሁሉም ሽፎኖች፣ ሳተኖች ስድስት ሺህ አምስት መቶ ብር ናቸው። ትልቅ ናቸው እንደምታዩት፣ ስፋቱ ይሄን ያክላል በጣም ትልቅ ነው። ኦርደር አርጉት፣ ሰርተን በየትኛውም አለም እንልክላቸዋለን። በዴክቼል በፖስታ፣ በሰው በተለያዩ አማራጮች መላክ እንችላለን። ኦርደር አርጉት። ይሄ ደግሞ አሁን ፋሽን ናቸው እነዚህ አይረግፉም? ድሮ እንደዚህ አይነት ነገር የሚረግፍ ነበር የሚመጣ። አሁን አብሮ የተሰፋና አብሮ የተጣበቀን ምንም አይነት የሚረግፍ ነገር የለም። ድሮ ማለትም ድሮ ሳይሆን በቅርቡ የሚረግፉ እንደዚህ አይነት ነገር የሚረግፉ ነው የነበሩ እና ስንነካቸው ከመሬት ብትን ይላሉ። አሁን ደግሞ ተሻሽለው አብረው የተሰፋ ናቸው። እነዚህ ብልቅልቆቹ በስፌት የገቡ ናቸው እና ምንም ነገር አይሆንም። ቢታጠብ ምንም ቢል የሚረግፍ ነገር የለውም። እንዴት እንደሚያምር በጣም ነው የሚያምረው። ይሄ በስድስት ሜትር ነው የተሰራው። በጣም ነው የሚያምረው። እንደምታዩት ዲዛይኖቹ ከወገብ ገብቷል፣ ከዚህ ገብቷል፣ ከዚህ ከዚህ ገብቷል፣ ከእጅ ላይ ገብቷል። እንደ ጥበብ ዙሪያ የዞረ ነው፣ ጥበብ ነው የሚመስለው። በጣም ነው የሚያምረው። ይሄ ወደ ፐርፕል ምን ምን ከለር እንደሆነ ብቻ፣ ጠቆር ያለ ከለር ነው። በጣም እንዴት እንደሚያምረዩት ዲዛይኑ በጣም ነው የሚያምረው። ይሄ በስካርፕ ይለበሳል። አሁን ደግሞ የሽፎን ስካርፕ ወይም እንደዚህ አይነት ልብስ ስካርፕ ፋሽን ሆኗል። እንዴት እንደሚያምረው። እነዚህ ስምንት ሺህ ብር ናቸው። በስካርፕ ሆነ በነጠላ ስምንት ሺህ ብር ናቸው። በጣም ነው የሚያምረው። በአንድ ከሽከሽ ብቻ ነው መሰራት የሚችሉ እነዚህ። በውስጥ ከሽከሽ ወይም በውጭ ከሽከሽ፣ ሁለት ከሽከሽ እዚህ ጋር ለማድረግ አይመችም። ለምን ይሄ ዲዛይን መግባት ስላለበት፣ በአንድ ከሽከሽ ወይም በውጭ ከሽከሽ ወይም በውስጥ ከሽከሽ ነው የሚሰሩ፣ አልቆላቸው። እነዚህ ስምንት ሺህ ብር ናቸው። ኦርደር አድርጓቸው ሰርተን እንልክላቸዋለን። በጣም ነው የሚያምረው። ይህም አራት ከለር አለው። ፒንክ አለው ግሪን አለው በዚህ አለው፣ ፎቶ ልክላችኋለሁ። ይሄን ስትመርጡ የዚህን ፎቶ አማራጭ ልክላችኋለሁ። በየትኛው መርጣችሁ ስምንት ሺህ ብር ነው፣ ኦርደር አድርጉት። ይሄ ደግሞ ፍክት ያለ የሚያምር ሽፎን ነው። እንዴት እንደሚያምር እዩት። ሰፊ ነው፣ ለስለስ ያለ ሽፎን ነው። በጣም ነው የሚያምረው። አበባ ፍንትክትክትክ ያለ ነው። ድምቅ ያለ ወይም ፈካ ያለ ወይም ለክርስትና ማጀብ ያለ የምትፈልጉት ደግሞ ይሆናችኋል። ለምን ከአንድ ላይ በዚህ ሽፎን ድምቅ ስትሉ በጣም ያምራል። ፒንክ እና ቀይና ፈዘዝ ያለ አረንጓዴ ነገር አለው። እንዴት እንደሚያምር አንገቱ አራት ማዕዘን ነው። እጁ አጓጉል ነው ስፌት አይነት እናንተ እንደመረጣችሁት። እስካሁን ብዙ አይነት የስፌት ስታይል ስላሳየናችሁ ከዚህ ሁሉ የስፌት ስታይል የምትወዱትን አታጡም ብዬ አስባለሁ። እነዚህ ያልቆላቸው ስድስት ሺህ ብር ናቸው። ኦርደር አድርጉት። በጣም ቆንጆች ሽፎን ነው። እነዚህ ደግሞ እንዳልኳቸው አይረግፉም። ምንም አይነት መር አይረግፉም። አሁን ከሆነ በስፌት ነው የሚሰፉ። እነዚህ ፈርጦቹ፣ እነዚህ ወርቃማዎቹ በስፌት ነው የገቡት። በስፌት ስለገቡ አይረግፉም፣ የሚረግፍ አይደለም። ከአሁን በፊት የምታውቁት የሚረግፍ ነበር። እነዚህ ደግሞ አራት ከለር አላቸው። በጣም ነው የሚያምረው። እንዴት እንደሚያምር በስድስት ሜትር ነው የተሰራ። ቆንጆ ነው፣ ወርዱ ሰፊ ነው፣ ከሽከሽ ነው። ይሄ ደግሞ ፓስታ ስፌት ነው። እስካርፕ አሉ እዛ ላይ፣ በስካርፕ ነው አንገት ላይ እንደዚህ። ስካርፕ ፋሽን ሆኗል። በነጠላም ከፈለጋቸው፣ በስካርፕም ከፈለጋቸው። እነዚህ ደግሞ ስምንት ሺ ብር ናቸው ስንገዛቸው። እነዚህ በጣም ውድ ናቸው። ሌላም ከለር አለው የዚህ ከለር ሳይሆን ይሄም ሌላ ነው፣ ግን እንደዚህ በወርቃማ ስለሆኑ አንድ ላይ ላሳያችሁ። ይሄ ነው ያልተሰፋ ነው። ይሄ ይሄ የማልቆለት ስምንት ሺ ብር ነው። በጣም ነው የሚያምረው። በስካርፕም በነጠላም በፈለጋችሁ እንልክላችኋለን። ቆንጆ ሆኖ ተሰፍቶ ይላክላችኋል። ይሄኛውም አራት ከለር አለው፣ ይሄኛውም አራት ከለር አለው። እነዚህ ሽፎኖች እንግዲህ ሲገዙ በጣም ውድ ስለሆኑ በምትፈልጉት መልኩ ተሰፍቶ ስምንት ሺህ ብር ነው። ኦርደር አልኩት። እንደምታዩት ይሄ ደግሞ ፍንትክትክ ያለ ቆንጆ ሽፎን ነው። ነጭ ሆኖ የተለያየ አበባ ያለውን ቅጠል ቅጠል፣ ግሪን ቅጠል፣ ቢጫ ቅጠል፣ ቀይ ቅጠል በጣም ነው የሚያምረው። እንዴት እንደሚያምረው በአካልም በካሜራ እጅግ በጣም ያምራል ብዬ አስባለሁ። አራት ማዘንቪ ነው እንደምታዩት አራት ማዘንቪ ሆኖ ትንሽ ስፌት ወይም ላስቲክ አድርገንበታል እዚህ ቅርጹን እንዲያመጣው። በጣም ነው የሚያምረው። እጁ አጓጎል ነው። በጣም ቆንጆ ሽፎን ነው በስድስት ሜትር እንደዚህ ፏ ብሎ ተሰፍቶ ይመጣላቸዋል። እነዚህ ያልቆላቸው ስድስት ሺህ ብር ነው። እንዲሁም የትኛውም ሽፎን ብትልኩልን ወቅታዊና አሁን ላይ ገበያ ላይ ያለ ሽፎን ከሆነ ሰርተን እንልክላችኋለን ቆንጆ ፊኒሽንግ ሰርተን በቆንጆ ነጠላ ራሳችን በምናሸምነው ነጠላን የምንልክላችሁ አልቆ የትኛውን ሽፎን ሰርተን እንልክላችኋለን። ኦርደር አድርጉት። ያያችኋቸውን የሽፎን አልባሳት ለማዘዝ የተቀመጠ ስልክ ቁጥር አለ። በተቀመጠ ስልክ ቁጥር እየደወላችሁ ኦርደር አድርጉ። እናመሰግናለን፣ አብራችሁን ስለቆያችሁ። ሳምንት የተመረጡ ነገሮች ይዘን እንመጣለን። በያላችሁበት ሰላም